ይሻለኛል አልሐምዱሊላህ ይሻለኛል። ወደ በቃ አሁን ኢትዮጵያን ላይክ ላይክ እያደረጋችሁ እያደረጋችሁ አበረታቱኝ። እንሻለ እሰራለሁ። ግን ለምን እንደዚህ ሆነ? ድሮ እኮ በስትሪም ያርድ ምናምን ልብስ ስንገባ እንደ ካሜራውን ስልኩን እንደዚያ ስናጋ ደግሞ በካሜራ የሚቀረጽ ይመስላል። አሁን ደግሞ በቁም ሆነ ሳስተኛው ሌላ ነገር ትችላለህ። እና መቼ ነው እንደት ነው እንደዚያ የሚሆነው?

ግን አልሐምዱሊላህ አብሽሪ አላህ ይበሽርኩም ያረቢ ወልጀነ ግዲዮ እየሰራ በቅ ይሻል። ምሳሌ እና እንደዛ ነው። እንሻላ እንደ አላህ ይጠብቃችሁ።

እና ለዛ ነው ደግሞ የተቀየረ ነገር አለው። ምስል እንዴት፣ ለምን እንደዚህ እንደዚህ ለምን ሆነ ይወቁማል። እንዲሞቀ ሳጋድሞ ሌላ አይነት ሆነ እዚያ ነው። አሰላሙ አለይኩም ዛቤች ሞመር ዋሌይኩም አሰላም ወረህመቱላሂ ወበረካቱ። ደዋ እንዴት ናችሁ? እንዴት ናችሁ? ሁላችሁ ደህና ናችሁ? አልሐምዱሊላ። እኔ ደህና ደህና ነኝ አልሐምዱሊላ